በሁለተኛው ዙር ኮሪደር ከጀመርናቸው ስምንቱ ኮሪደሮች ውስጥ አንዱ ነው። ወደ አራት ኪሎ ሜትር የመንገድ ርቀትን የሚሸፍን ነው። አራት ኪሎ ሜትር የሳይክል መንገድ አለው። የስምንት ኪሎ ሜትር የእግረኛ መንገድ ተሰርቶለታል። የእግረኛ መንገዶቹን እንደምናየው በጣም ሰፋፊ ናቸው። መንገዱ ላይም እንደምናየው በርካታ ሰዎች የሚንቀሳቀሱበት ነው። የህጻናት መጫወቻ፣ ፋውንቴን ፓርክ የመኪና ፓርኪንግ የሚባል ያልነበረው መስመር ነው። በአሁኑ ሰዓት ግን ሶስቱ በጣም ማነቆ ማነቆ የተባሉ ቦታዎች ላይ የመኪና ፓርኪንግ መፍጠር ችለናል። ከዚህም በተጨማሪ ደግሞ ወደ 13 የሚደርሱ የታክሲና የአውቶቢስ መጫኛና ማውረጃዎችን አካተናል። ጥሩ መብራት ገብቷል። ከሁሉ በላይ ግን ይህንን መንገድ ልዩ የሚያደርገው ከሌሎቹ ኮሪደሮች ሁሉ በርካታ ትናንሽ ቢዝነሶች የሚገኙበት መንገድ ነው። እነኝም ቢዝነሶች በአብዛኛው አላነሳ ናቸው። ሙሉ ለሙሉ በሚባልበት ከኋላ ቦታ ፈጥረን እነሱን ወደ ኋላ አስጠግተን በአዲስ መንገድ መስራት ያለባቸውም እንደ አዲስ እንዲገነቡ ነባሮቹም ደግሞ እንዲያድሱና ስታንዳርዱን የጠበቀ የከተማዋ ስታንዳርዱን እንዲያሟላ ተደርጎ እንደምናየው ሙሉ መንገዱ ላይ ቢዝነሶች አክቲቭ ናቸው፣ በርካታ የስራ እድል ተፈጥሯል። ሰዎች የሚሸጡበት፣ የሚሸምቱበት ምሽት እንኳን ብንመጣ እንደዚህ መንገድ ብዙ መንገዶች በዚህ ደረጃ አክቲቭ ናቸው ማለት ያስቸግራል። በጣም እሁድም ሌላውንም ቀን ጭምር የመነገድ የመሸጥ፣ የመለወጥ በርካታ የህዝብ እንቅስቃሴ የሚታይበት ነው። ይሄ ሁሉ መንገደኛ ሲንቀሳቀስ ደግሞ የከተማችንን ጽዳት ውበት መጠበቅ ስላለብን ጽዱ አዲስ አበባን እውን ለማድረግ የህዝብ ንጽህና መጠበቂያ ወይም ደግሞ መጸዳጃ ቤቶች እንዲያገኙ፣ አረፍ ብሎ ቡና መጠጣት ቢፈልጉ፣ መብላት ቢፈልጉ፣ መጠጣት ቢፈልጉ፣ ይህንን ፋሲሊቲ ወይም ደግሞ አገልግሎት የሚያገኙበት መስመር ነው። እጅግ በጣም የተጨናነቀ መንገድ ነበረ። ዛሬ ሰፍቶ ቪው ጭምር እይታው ጭምር ከላይ ከጎሮ እስከ የካቲት 12 ወረቀት ፋብሪካ ድረስ በጣም የሚገርም ቪው ነው። ቀጥሎ ደግሞ እስከ መገናኛ ወደ ቦሌ የሚሄደው መስመር ላይ በግልጽ እናያለን። ቀጥሎ ካለው ከ ቪአይፒ ተርሚናል ወይም ደግሞ ከአየር መንገድ ተነስቶ የሚመጣው ወደ ሲኤምሲ ከሚሄደው መንገድ ጋር በዚህ ጋር ገጥሟል። ከዚህ ጋር ደግሞ ከመገናኛ ወደ ቦሌ ከሚሄደው መንገድ ወይም ደግሞ ከቦሌ አየር መንገድ ወደ መገናኛ ከሚሄደው መንገድ ጋር ገጥሟል። ኮኔክቲቪቲ የምንለው በደንብ የተተገበረበት ነው። ከሁሉ በላይ የምንሰራው ለህዝባችን ነው። ለህዝባችን በጊዜ በገባነው ቃል ልክ እንደጀመርነውም በወቅቱ መጨረስ የቻልንበት ነው። ህዝቡ በተሻለ ሁኔታ በላስቲክና በተለጣጠፉ ቆርቆሮ ቤቶች ውስጥ ሳይሆን እንደዚህ ብርት ብሎ ለዓይንም በሚያምር ለቢዝነስም በሚያመች ሁኔታ መነገድ ምቹ ሁኔታ እንዲያገኝ፣ እግረኛው ምቹ ሁኔታ እንዲያገኝ፣ ተሽከርካሪዎች ጊዜን መቆጠብ በሚቻልበት ሁኔታ በዚህ መንገድ መጠቀም ይችላሉ። በዚህ መስመር ከመለወጡ በፊት የነዱ ሰዎች ምን ያህል ሰዓት ይወስድ እንደነበረ ማየት እንችላለን። ማሰብና ማስታወስም ይገባል። ይሄ ብዙ ትርጉም አለው። እንደ ተራ ነገር የምንመለከተው ሳይሆን ረጅም ሰዓት ስራ ባለመግባት፣ ወደ ቢዝነስ ወደ ቀጠሮ ባለመድረስ፣ ወደ ሕክምና ባለመድረስ ረዥም ሰዓት መንገድ ላይ ማጥፋት የትራፊክ ስርዓቱ በጣም አስጨናቂ ስለነበረ ያ ተቀርፏል። አሁን እዚህ መስመር ላይ ተቀርፏል። በወቅቱ በዚህ መስመር የሚጠቀሙ ጥሩ ማሳለጫ ነው። በሁለቱ ትልልቆቹ መንገዶች መካከል የ4 ኪሎ ሜትር ወደ የረርም የሚሄደው ኮኔክት ተደርጎ እየተሰራ ነው ያለው። በጣም ለኢኮኖሚው ትልቅ ግብአትን ይዞ የመጣ ነው። እንግዲህ ከተማችንን ውብ አበባ እናደርጋለን ስንል መሰረተ ልማቶቿን ማስፋት፣ ማስዋብ፣ መብራቶቿን ማደስ፣ ቆሻሻ ማጽዳት ብቻ ሳይሆን ማህበረሰቡ ሚህ የተሻለ ተጠቃሚ መሆን የሚችልባቸውን እድሎች በስፋት መፍጠር ነው። ሲሰራ በርካታ የስራ እድል ተፈጥሯል። ከሁሉ በላይ አሁን ደግሞ ቋሚ የስራ እድል የፈጠረው ትልቅ ደስታን የሰጠን ከስራዎቹ ሁሉ ውስጥ ዘላቂ ልማትን በሚያመጣ ልክ በርካታ ስራዎች መፍጠሩ ነው። በጥቅሉ የጀመርነውን እንጨርሳለን። ለህዝባችን ቃል በገባነው ልክ ነው የምንሰራው። ስንሰራ ህዝባችንን አሳትፈን ነው የሰራነው፣ ብቻችንን አይደለም። የአካባቢው ማህበረሰብ ተሳትፏል። እነኚህ ሁሉ ከዳር እስከ ዳር የምናያቸው ከመቶ በላይ የሚደርሱ ህንፃዎችና ሱቆች የታደሱት በማህበረሰቡ ተሳትፎ ነው። ስንተባበር እንችላለን፣ ችለን ደግሞ እያሳየን ነው። ጠንክረን እንቀጥላለን። በዚህ የተሳተፉትን ሁሉ ያስተባበሩትንም ሰራተኞቻችንንም የአካባቢውንም ማህበረሰብ በራሴም በከተማ አስተዳደሩም ስም በአካባቢው ነዋሪም ስም ከልቤ ማመስገን እወዳለሁ።